የመዋደድ ኬላ መድረሻ ድንበሩ መናፈቅ እኮ ነው። የፍቅር ደም ስሩ አለሽ ከጨረቃው አለሽ ከሰማው። እውነት ለመናገር እንደ ዛሬ የደስታ አንባን ብቻ አላቅም። የምሬ ነው ምላችሁ። ጠዋትም እንግዲህ ደስ ብሎኛል ብያችኋለሁ። ጠዋት ሳይሆን ወደ 11 ሰዓት አካባቢ ላይ ነው ቪዲዮ የለቀቁትኝ ና በፍፄ ቻናል ላይ ይመጣሉ። በውስጥ ያለውን ነገር ፍፄ ስጦታ ሰጥቷችኋል ብያችሁ ነበረ ፎቶ ላይ ስላየሁትኝና የአንገት ሀብል በስማቸው የተሰራ ቢና ኤች ኤች ና ቢ የተሰራ ስለያየሁት ነው እንደዚህ ያልኳችሁ። እኔ ብዙ ጊዜ አስቤ ዋቃሉ ይሄን ስጦታ ልክ አብርሽ እና ሩት አንገል ላይ ሳየው ለሀይሚና ለቡራ እኔ ራሴ በአካል ተገኝቼ ብሰጣቸው ብዬ ያሰብኩት ስጦታ ነገር ግን ከዚህ በፊት ተሰጥቷል አልተሰጡም የሚለውን እኔ ሀምሳ ሀምሳ ፐርሰንት ላይ ግን እንደተሰጡ አላቅም አላየውን። ኮሜንት ላይ እያያችሁ የሰማችሁ ካላችሁ ንገሩ፣ ድንገት ከረሳውት እያልኩ ነበርና እኔ ከስጦታው በላይ ዛሬ እያስለቀሰች ምንድን ነው ካላችሁ ቤተሰብ የፍፄ አነጋገር ማለት፣ በቃ ጓደኝነት ጥግ ድረስ እንዴት ብዬ ልንገራችሁ? ሲናገር፣ አነጋገሩ፣ እርጋታው፣ ለሀይሚ ለቡራ ያለው ቦታ እንዳለ እንዳይለያዩ የሚያደርገው ብዙ ጊዜ አይታችኋልና። አንዳንድ ሰዎች ወደ ህይወታቸው ይመጣሉ፣ በአጋጣሚ አብረዋቸው የተወሰነ ጊዜ ያሳልፋሉ። ልክ ቻናል ሲከፈትላቸው ዞር ነው የሚሉት፣ መለስ ብለው እንኳን አያዩም። ብዙዎችን አይተናልና ከዛ ለራሳቸው ቪዲዮ ሲሰሩ ነው የምታዩት። ፍፄ ግን ከእነሱ ጋር ብዙ ጊዜ ያሳልፎ ቪዲዮ ኢቭን እንኳን አንድ ቪዲዮ እንኳን ለራሱ አልሰራም። ሀይሚ ቡራ ከፈቱለትኝ እነሱ ቪዲዮ ለቀቁለት። ከዛ ደግሞ ልክ ሊያስታርቃቸው የመጣ ጊዜ ቪዲዮ ተሰራ ተለቀቅ። አሁን ደግሞ በስጦታ መጣ ማለት ነው። ሀምሳ ኬ አስገቡት እያለ ነው ቡራ አምሳኪ አይደለም መቶ ኬ ሲያንሰው ነው እንደዚ የሆነ ልበ ቀና መልካም የሚያስብ የእነሱን አንድነት የእነሱን መጣመር እነሱ ረጅም ጉዞ እንዲጓዙ ዛሬ ስጦታውን ሲሰጥ አይታችሁ ከሆነ ይህን ስጦታ ያዘጋጀሁትኝ ሀይሚ ይሄን ስጦታ ስታይ ቡራን እንድታስታውሰው በምንም ቦታ ውስጥ ብትሆን፣ ቡራም ደግሞ ተመሳሳይ ይህንን ሲያይ ሀይሚን እንዲያስታውሳትኝ በቃ በአጠቃላይ የሆነ ችግር እንኳን ቢፈጠር ልባቸው የሆነ እንዴት ነው እንዲመለስ እንደዚያ ብዬ ነው ይህን ስጦታ ያዘጋጅሁት ብሎ በቃ ትትናው ራሱ ቤተሰብ መጀመሪያ ስጦታውን ሲያሳይ ለተመልካች፣ እንዴት ብዬ ልንገራችሁ፣ ለሀይሚና ለቡራ ብቻ አይደለም ለተመልካች እራሱ ክብር እንዳለው ያየሁበት ነው። ብዙ ጊዜ ሰዎች ለማጓጓት ምናምን ይሞክራሉ መጨረሻ እስከመጨረሻው ሻሂዳቹ ይሁ ምናምን ማለት ቪዲዮአቸው ሙሉ እንዲታይ የሚያደርጉት አክት አላቸውኝ። ና ልክ ፍፄን ሳየው ለተመልካችም፣ ለቡራም፣ ለሀይሚም ያለው ክብር በቃ እነሱ ሁለቱ አንድ ላይ እጅ ለእጅ ተያይዘው ረጅም ጉዞ እንዲጓዙ ያለው ፍላጎትና። ና ልክ ስጦታውን አንገታቸው ላይ ካደረገ በኋላ በቃ ከአንገታችሁ ላይ ስትጣጠቡ ብቻ ነው እንጂ ወልቆ ማየት አልፈልግም። በምንም ሁኔታ ውስጥ ቢሆን ከአንገታችሁ ላይ እንዳታወልቁት፣ ሁላችሁም ማለት እጅ ለእጅ ተያዛችሁ፣ ሁሌም ወደፊት እንድትጓዙ ነው የምፈልገው። ንግግሩ በጣም ልብ ነው የሚነካው። በቃ እንደዚህ አይነት ጓደኛ የምሬን ነው ምላችሁ፣ በተለይ ደግሞ በዚህ ዘመን ላይ ማግኘት እኔ ብዙ ጊዜ ላለሁኝ ማለት በቃ የሀይሚ መከታ ፍፄ ነው። በማንኛውም ሁኔታ ሌሎች ጓደኞች ሊኖሯት ይችላሉ፣ ቡራም ሊኖሩ ይችላሉ ግን ፍፄ ነው በአንድ ዓይን የሚያቸው ሁለቱንም። በቃ ምንም አያበላልጥም። የቡራ ጓደኛ ቢሆንም ሀይሚንም ቡራንም በኩል ነው የሚያቸው። ምንም ችግር ሲፈጠር አንተም ጥፋተኛ ነህ፣ አንቺም ጥፋተኛ ነች፣ በቃ ወደነበራችሁበት ተመላሱ ብሎ ነው የሚቆጠው ያ ነገሩ። እኔ በቃ ልቤ ይገዛኛል። እውነት የሆነ ነገር ቢፈጠር እንኳን ፍፄ የት ሄደ ነው የምለው ቶሎ ብዬ ማለት ነው። እና ስለማያዳላ ሁለቱንም እኩል ስለሚወድ ሀይሚም ነው በነገራችን ላይ ዛሬ ፍፄ ነህ እና ሀብትሽ ብላለች። ሀብትሽ ብዙ ጊዜ ያው ቡራን እንዳላት ከሆነ ከመሊ በላይ ሀብትሽ ያስፈራል ስላትኝ ያረን ሀብትሽ ይሻለኛል። ምክንያቱም የሆነ ነገር እንኳን ሲፈጠር ይደውልና ሀይሚ በመካከላችሁም እንደፈጠረ ምን አዲስ ነገር አለ፣ ልክ እንደታናሽቱ ማለት ነው። እያንዳንዱ ነገር በመካከላችሁ ያለውን ነገር ማወቅ ስለሚፈልግ ይጠይቃታል። ያ ነገር ስላለ ሀብቴና ፍፄን ነው እሷም ያስቀደመችውና ሁለቱም ለሀይሚ ቦታ አላቸው። ከምታስቡት በላይ ሁሉም አላቸው፣ ግን በተለየ ሁኔታ ማለት ለእናንተ የሆነ ሰው የሚያስብላችሁ ጥግ ድረስ እንደ ራሱ የሚወዳችሁ እናንተ በቃ እንዴት ነው እራሳችሁን አሳልፋችሁ የምትሰጡት ሰው የለም፣ ከመውደድ እና ከማክበር ያ ሰው ለእኔ እጥግ ድረስ ይሄድልኛል ብላችሁ የምታስቡት ሰው የለም። ከቡራ ቀጥሩ ለሀይሜ ፍፄና ሀብትሽ ናቸው። ምንም አለማጋነን ስናገር ማለት ነው ማለት በቃ በቡራ ወንድም ራሱ እንደዚህ መወደድና እንደዚህ እጥግ ድረስ ማለት መከታ እንደሚሆንላት ምናምን ሳቅ ደስ አለኝ። ምክንያቱም የቡራ ወንድም ነው፣ ገባችሁ? የሆነ ችግር እንኳን ቢፈጠር ቡራን ነው ቶሎ ብሎ የሚቆጠው ሀይሜና የሚደግፋትኝ። እና እንደዚህ ስትል ደግሞ ቡራ ትንሽ ቅናት ነገር ያዘው መሰለኝ። እሺ ቆይ ከጋሽዬ ጋር መሳጠርብሻለሁ እያላት ነበረ። እንደ ጋሽዬ ያራዳለች ናቸው በነገራችን ላይ። እና ሀይሜን አሳልፎ አይወጡም አይሰጡም፣ በጣም ነው የሚወዷትኝ ሲጀመር በብራንክ ደረጃ ማለት ነው። እና ከጋሽዬ ጋር ተመሳጠሪ ፕራንክ አደረግሻለሁ ሁላ እያላት ነበረ ግን ጋሽዬ ሀይሚዬን አሳልፍ አይሰጡም። ብራንክ የሚያደርጉም አይመስለኝም። እኔ ዝም ብዬ ሳስብ፣ ቡራም ደግሞ ሲጀመር ይፈራል ሀይሚን። አሁን ወንድሜን ስታይ ተንበጫበጭ ምናምን ይበላት እንጂ ጋሽዬን ሲያይኮ አንገቱን ወደ መሬት ነው የደፋው። ቡራ ራሱ ማለት ነው። ካስታወሳችሁ ገባችኋ? ቤተሰብና ያው ለነገሩ ማዳመቂያ ብሎ ነው እንደዚ ያለው። ሌላው ደግሞ የለበሰችው ቀሚስ ካስተዋላችሁ፣ ቤተሰቦች እኔ ቆንጆ የሆነ ትዝታ አለብኝ ከዚህ ቀሚስ ማለት ነው። ከዚህ በፊት ካስታውሳችሁ ቡራ ለጇ ወርቅ ገዝቶላት ቀለበት፣ ወርቅ ቀለበት ገዝቶላት ነበር። እንዲያውም የጋብቻ ጥያቄ ጠየኳት የሚል ታምሌል ነበር የተሰራው። ወይኔ ያን ቀን ሙያዬን ስጠብቅ፣ በቃ ዛሬ ቀለበት ሊደረግላት ነው ብዬ ሙያዬን ስጠብቅ ነበርና ቪው ራሱ ግማሽ ነጥብ ታይቷል፣ ግማሽ ሚሊዮን አምስት መቶ ከአምስት መቶ ሺህ በላይ ታይቷል። መቶ በላይ ይህን ቀሚስ ለብሳው ስመጣና ዛሬ ደግሞ ያ ስጦታ ሲሰጣትኝ ሁለቱ ቀን ለእኔ ተመሳሳይ ነው፣ ምንም ልዩነት የለውም። ምናልባት ያላያችሁት ወይንም ደግሞ አይታችሁ የረሳችሁ ካላችሁ በቡራ ቻናል ላይ የተለቀቀው ማየት ትችላላችሁኝ። እና ቀሚሱም ስጦታውም ለእኔ ውድ ነው። በዛን ሰዓት ቡራ የወርቅ ስጦታ ነበረ ለዷ የሰጣትኝ ቀለበት ግን ያው የጋብቻ ወይንም የፕሮሚስ ቀለበት አይደለም፣ ኖርማል ቀለበት ነው እና ዛሬም ደግሞ ፍፄ የሰጣት ስጦታ ለእኔ በጣም ሀይ ነው፣ ውድ ነው። በቃ በአጠቃላይ ውድ ስላችሁ የብር ውድ አይደለም። አንድ ሰው ከልቡ የሆነ ውድ የሆነ ነገር ሲሰጣችሁ ውድ ነው ለእናንተ። ምንም ለምን አይደለም። የአንገት ሀብል ለምን አርቲፊሻል አይሆንም? ግን ከምትወዱት ሰው ወይንም ከምታከብሩ ሰው ከሆኑ የተሰጣችሁ ውድ ነው። በቃ በአጠቃላይ እና ዛሬ የፍፄ አነጋገር የሀይሚ የቡራ ሁኔታ እኔ በቃ ደስ ብሎኛል። ዘፈኑ ደግሞ ታውቃላችሁ ጨረቃ ልክ እንደ ስሟ በጨረቃ ነው የተዘፈነላት፣ አንደኛው። ሁለተኛ ደግሞ መውደድ ይሄ ኪኒቶ መውደድ ነው። በነገራችን ላይ በብዙ ቦታ ላይ እና በዚህ አጋጣሚ ቡራ ተሸንፋል። እንዲም ሆነ ነው። እኔም ብያለሁ ከመጀመሪያ ጀምሮ ኪኒቶ ራሱ መውደድ ነው። አዲስ አበባ ላይ መውደድ ነው የሚሉትኝ፣ ሌላ ቦታም የተለያየ ቦታ ላይ መውደድ ነው የሚሉትኝ እና ያው በዛም ተዘፍኖላታል። ስሟም ከዚህ በኋላ መውደድ በሚለው ይጽደቅ እየተባለ ነው። ቤተሰብ እናንተ ምን ትላላችሁ? ኮሜንት ላይ ጠብቃለኝ። ግን ሀይሚዬ ጨረቃ በሚል ነው የሚጸድቅላት። እኛ እንደገና ደግሞ ቤቢ የሚለው ራሱ ተረሳ። እነዚ አራት ልጆች ራሱ እኮ ተረሱ። ቤተሰቦች፣ ወይኔ ቡራ ግን አንተማ። በነገራችን ላይ ቡራ ትንሽ ቅናት ቅናት እያለው ነው። ቅናት ይሁን አላውቅም። ብቻ በአጠቃላይ ዛሬ ስንት ጊዜ ቪዲዮ ላይ ሀይሚ ጣል ጣል አደረገችኝ እያለ እየተናገረ ነበር እና ሀይሚ ለማን ነው በጣም ብዙ ተመልካች እኔም አንዳንድ ጊዜ ሰስትላታለሁ። አንዳንዴ ደግሞ እናገራለሁ፣ ወፍራለች የሆነ ድንቡሽቡሽ ብላለች እላለሁኝ። እና አንዳንዴ ደግሞ ሰስታለሁ፣ ሀይ ሰው ዓይን እንዳገባብዬ ማለት ነው። እና ዛሬ ፍፄም ቡራ ወፈሽ ተመችቶሻል፣ ምንድን ነው ነገሩ፣ ሚስጥሩ ምንድንነው እያሏት ነበረ። ና በቃ ምግብ በደንብ እየበላሁ ነው፣ አንዴ እናቴጋ አንዴ ሙሽ ጋ እያልኩኝ ምግብ በደንብ ስለምበላ ነው ምናምን ብያለች ነበር። ሀይ ብዬ ራሱ ና እኔ በአጠቃላይ ከመጀመሪያ ጀምሮ ነው የተናግር ያለውኝ ቡታጅራ ስትሄድ ሀይሚ ምችት ነው የሚላት ለምን እንደው አላውቅም በጣም የምስቀው ፈገግ ትላለች ሰላማዊ የሆነ ሰራም ይሰማታል ኮንፊደንስ በኮንፊደንስ ነው ብዙ ነገሮች የምታረገው ብቻ አዲስ አበባ ላይ ነው ትንሽ ውስብስብ የሚሆንብ ለምን እንደው አላውቅም ለማንም ቡታጅራ ላይ ይቆያሉ ገና ቶሎ አይመለሱም ያ ነገር ደግሞ ደስ ብሎኛል ቤተሰቦች የምችት ይበላችሁ እንደኔ ደስ ያላችሁ ላይክ እያደረጋችሁ ሼር እያደረጋችሁ አብራችሁ ስለሆናቸው አመሰግናለሁ